ማትና ግለሰቦች አቅማችሁ በፈቀደው ላገዛችሁን፣ ለሐፈሻዊ ቤት ምክሪ ጉዳያት እስልምና ትግራይ ሐጂ መሐመድ ካህሳይ፣ ለአቦሃዋ ትሬዲንግ ባለቤቶች፣ ለኢትዮ ሳዳት አረቢያን መጅልስ ባለቤቱ ወጣት ባለሀብት አቶ ሰዳት፣ ለፋሚሊ ዳቦና ኬክ ባለቤት አቶ ቶፊቅ በኤልጂ በኤልጂ ካምፓኒ የኢትዮጵያ ብቸኛ ወኪል ለሆነው የሜትሮ ፒኤልሲ ባለቤት ጋሻ አብለ ሐሚድ ለሂጅራ ባንክ ባለሙያዎችና አስተዳደሮች ለአግማስ ቢዝነስ ግሩፕ ባለቤት አጅኑሩ ለጄሎ ሚዲያ መስራችና ባለቤት ጋዜጠኛ ጀማል አሕመድ ዱዓ በማድረግ ካላችሁ በማካፈል እንዲሁም ስማቸው እንዲገለጽ የማይፈልጉ ኸይር ሰሪዎች እና በሞራል ስታግዙን ስተባበረን የቆያችሁ በተለያየ ክፍለ ዓለማት ለምትገኙ ለዚህ ዝግጅት ውድድር አስተዋጽኦ ያደረጋችሁ በሙሉ ላደረጋችሁልን ታላቅ አስተዋጽኦ በታላቁ የረመዳን ወርስም ልናመሰግናችሁ እንወዳለን። በመጨረሻም ማስተላለፍ የምፈልገው እኛ አዘጋጆች በቻልነው አቅም በቻልነው አቅም እዚህ ላይ ደርሰናል። ይህንን ይሁን እንጂ ከምናዘጋጀው በላይ በተሻለ ሁኔታ እንዲያዘጋጅ በክልል ትግራይ ያላችሁት ሙስሊም ባለሀብቶች፣ ምሁራን፣ አሊሞች ቀጣይነት እንዲኖረው በየዓመቱ ትግራይን እያስጠሩ ኢትዮጵያን ሀገራችሁ እያስጠሩ አፍሪካን እያስጠሩ በዓለም ተወዳዳሪ እንዲሆን በተለያየ ዓለማት በሚዘጋጀው ፕሮግራም ላይ ስኬታማ ፕሮግራም እንዲሆን እዚህ ያላችሁት በመተባበር አብረን ለመስራት ጥሪያችን እናቀርባለን። ለባለሀብቶችም፣ እንዲሁም ለነጋዴዎቹም እንደዚህው አይነት የህልውና የዲናችን ፕሮግራም ዝግጅቶች ያለምንም ቅድመ ሁኔታ በተቻለ አቅም ቢደግፉ ቢተባበሩ፣ ምርቶቻቸውና አገልግሎቶቻቸው ቢያስተዋውቁ፣ ስፖንሰር ቢያደርጉ ከፍተኛ አትራፊዎች እንደሚሆኑ ለማስታወስ እወዳለኝ። ምክንያቱም አላህ የሰጠን እድል መጠቀም በመቻላችን ስኬታማ ያደርገናል። ለጀመርነው የቁርአን ውድድር ስኬት ላይ ለመድረስ ባደረግነው እንቅስቃሴ በአላህ ስም በአላህ ስም ልናመሰግናችሁ እንወዳለን። በተለያዩ ምክንያቶች በስራ ሂደት ለስኬት ላይ ለመድረስ ብለን ባሰብናቸው እንቅስቃሴዎች ላይ የተቀየማችሁን ያስከፋናችሁ የሰራናቸው ስህተቶች ካሉ በዚህ አጋጣሚ ረመዳን የምህረት የመተዛዘን የመዋደድ የይቅርታ ዘመን ወር ስለሆነ ከአንድ ሺህ ወራት በላይ የሚበልጥበት ወቅት ስለሆነ ይቅርታ እንድታደርጉልን በዚሁ አጋጣሚ መልእክታችን እናስተላለፋለን። የቁርአኑ ውድድር በተመለከተ በመጋቢት 21 ላይ በፕላኔት ሆቴል ከጠዋቱ ሶስት ሰዓት ላይ ውድድሩ ፋይናል ይቀርባል። የዝግጅቱ አቀራረብ በተመለከተ ለመግለጽ እንወዳለን። በአብዛኛው በሶሻል ሚዲያዎቻችን ሊንክ ላይ ፖስት የምናደርገው ይሆናል ግን እስከዚህ ሰዓት ባለው መልኩ ግን በመጋቢት 21 ወይም ረመዳን በሀያኛው ቀን በፕላኔት ሆቴል መቀሌ ላይ በሚገኘው ዝግጅት ይጀምራል። ሌላ ተደራሽ ባለሙያዎቹም አጋር ድርጅቶቹም የሚዲያ ተቋሞቹ በሚገኙበት ፕሮግራም የሚከፈት ይሆናል። የክልሉ አስተዳደር ባሉበት የተለያዩ ከፌዴራል ተወካዮች በሚመጡበት ፕሮግራም ላይ ፕሮግራም የሚከናወን ይሆናል። ከአንድ እስከ አምስት ለሚወጡ ተወዳዳሪዎች በዛው ውድድር ቀን ላይ ከአምስት ሺህ እስከ ሀምሳ ሺህ ብር ሽልማት ይኖራቸዋል። ይህንን ለትግራይ ወጣቶች ለማበረታት ተብሎ ታስቦ የተዘጋጀ የመጀመሪያ ዙር ውድድር የቁርአን ውድድር ነው። ማናችንም ለራሳችን ስንል መተጋገዝ፣ መተባበር የይቅርታ ዘመን ስለሆነ ይቅር እንዲባባል በዚሁ አጋጣሚ በዚሁ ሚዲያዎች ላይ ለምትከታተሉ ሙስሊም ወንድሞቻችን እንኳን ለታላቁ የረመዳን ወር 1445 ሂጅራ በሰላም አድረሳችሁ፣ ረመዳን ከሪም ለማለት እንወዳለን። እናመሰግናለን። ቅድም ለጠየቅሽን ጥያቄ ተደራሽነቱ በሚለው ኮንሴፕት ላይ ይህንን ቁርአን ከአዲስ አበባ መተን እዚህ ለማዘጋጀት ስናስብ አሁን ካለው ቴክኖሎጂ ገና መቀሌ ላይ ፋይፍ ጂም የገባም አይደለም። ህፃናቱም አንድ ሬጅ ናቸው። ብዙ የፐርሰናል ፎን ስልክ ላይ ይኖራቸው ይችላል። ኦንላይን መመዝገብ አይችሉም። ኦንላይን መወዳደር አይችሉም። ስለዚህ ከዛ ለዛ ነው ወደ መቀሌ መተን እዚሁ በአካል እዚ በራሳቸው ከተማ ላይ ልናወዳደራቸው ያሰብነው ማለት ነው። እና ተደራሽነቱ በዚህኛው መልክ ይሆናል። ይሄ ከጊዜ አንጻር ነው ይህንን ያደረግነው ካለው ወቅት የመጀመሪያ ምንዝር ስለሆነ ይሄ ግን ትግራይ የመላው ትግራይ ሁሉም ወረዶች ላይ የሚሰባሱብት አሁን በመቀሌ ዙሪያ ብቻ ነው እያረግ ነው ያለ ነው በጣሪ ከፈቀደልን ኔክስት መንግስታትም ከበረቱ የራሱ ቴክኖሎጂ ከተግባባ ህዝቡ ካለው ንቃተ ህሊና ትንሽ ከጨመረ ገና ብዙ ሊሟላለት የሚገባ ህዝብ ስለሆነ ማለት ነው ከተሟላለት በኋላ